ጠቅላይ ሚኒስትር አብይ አህመድ አሊ ጠቅላይ ሚኒስትር አብይ አህመድ አሊ እና ወይዘሮ ዝናሽ ታያቸው ቀዳማዊ እመቤት ወይዘሮ ዝናሽ ታያቸው ዛሬ ልጃቸውን ይድራሉ። ልጅ አላቸው። እነሱም ታውቃላችሁ። ቅድም ፖስተር ላይ አውጥቻለሁ። አይታችሁ እንደሆነ ፎቶውን ካያችሁ የቤተሰብ ፎቶ አላቸው እና ጠቅላይ ሚኒስትሩ የቤተሰብ ፎቶ አላቸው እንደምታዩት። ጠቅላይ ሚኒስትሩ ወንድ ነው። ጠቅላይ ሚኒስትሩ ሚስት አለው። ጠቅላይ ሚኒስትሩ ይበላል፣ ይጠጣል። ጠቅላይ ሚኒስትሩ ዘር ይተካል ማለት ነው። በዚህም መሰረት አንድ ወድቆ የተገኘ ወንድ ልጅ ያሳድጋሉ። ከዛ ሶስት ልጅ ግን ከወይዘሮ ዝናሽ ወልዷል ማለት ነው። ይሄ ወንዱ ልጁ ይሄ ነው። ከመሬት ወድቆ የተገኘ ወይዘሮ ዝናሽ ቀዳማዊቷ እኔ ያሳድገዋል ያሉት ነው። እነ ዶክተር አብይ ግን ሶስት ልጆች አሏቸው። እነዚህ ሶስት ልጆች አብሮ ቤተ መንግስት የገቡ ናቸው። አሜሪካን ሀገርም ይኖራሉ፣ አሜሪካን ሀገርም ይማራሉ። የተወለደ እንግዲህ ማደጉ አይቀርም። ተንከባክበው አሳድገው እዚህ አድርሰዋቸዋል እንደምታዩት የጠቅላይ ሚኒስትሩ የፖለቲካ ስርዓት ብዙዎችን ያለ ቤተሰብ አስቀርቷል። ያለ ቤተሰብ አስቀርቷል። ያለ አባት አስቀርቷል። ያለ እናት አስቀርቷል። ያለ እናት አስቀርቷል። ብዙዎችን በትኗል። ብዙዎች በድሮን ሞተዋል። ብዙዎች ታርደው ሞተዋል። ብዙዎች ተጨፍጭፈዋል። ነገር ግን የጠቅላይ ሚኒስትር አብይ ቤተሰብ ግን በሀገሪቷ የጸጥታ ኃይል እየተጠበቁ ቤተመንግስት ይኖራሉ። ከዚህም በኋላ ደግሞ ያው የፈለጉበት ሀገር ይኖራሉ ማለት ነው። ለጊዜው የሚሆኑት ነገር የላቸውም። አባታቸው ስልጣን ላይ እስካለ፣ እናታቸው ስልጣን ላይ እስካለ ድረስ ልጆቹ ቤተሰቡም ምንም አይሆኑም ማለት ነው። እንግዲህ የአብይ አህመድ ከአባትነት ወደ አያትነት የሚያሸጋግረውን ወግ ማድረግ አይቷል። አንድ አባት አንድ ባልና ሚስት ዋናው እንትናቸው መውለድ ነው። ከወለዱ በኋላ ደግሞ እድሜ ለምነው ልጅን ለመዳር ነው የሚመኙት። ከዛ ደግሞ ከዳሩ በኋላ ደግሞ የልጅ ልጅ ለማየት ነው የሚመኙት። ይህን እድል ብዙዎች አላገኙም። አብይ አህመድ ግን አግኝተዋል። እንግዲህ የቀዳሚ ልጇ ዲቦራ ትባላለች። ዲቦራ አብይ አህመድ ለአቅመ ሔዋን በመድረሷ በከፍተኛ ጥብቅ ምስጢር የተጠበቀ የፍቅር ግንኙነት ነበራት። ያ ጥብቅ የነበረው የፍቅር ግንኙነት አድጎ ጎልምሶ ከአንድ ጎልማስ ጉብል ወጣት ኢትዮጵያዊ ልጅ ጋር ከምትመለከቱት ልጅ ጋር ዛሬ የጋብቻ ስነስርዓቷን ትፈጽማለች። አሁን ቤተመንግስት ነው። ቅድም ቤተክርስቲያናቸው ነበረ። ተጠራው ሰው በጣም ጥቂት ሰው ነው። እኔና ወፎቼ ብቻ ነን የገባ ነው። የባለቤቷ ስም የቤት ስሙ ባቢ ይባላል። ከዛ የመዝገብ ስሙ አሜን ይባል እንደነበረ የሰማሁት። ከዚያ አሜን አሁን ደግሞ ስሙን ፓስተሮችና ናቢይ ቀይረውት ሙሴ ተብሏል። እንግዲህ ዲቦራ የምታገባው ሙሴ ተስፋዬ የተባለ ልጅ ነው ማለት ነው። ሙሴ ተስፋዬ የተባለ ልጅ ታገባለች ማለት ነው። እንግዲህ የዘር ሀረጉን ስንመለከት ብዙ ጭቅጭቅ የተነሳበት ነው። የዚህ የነ ሙሴ ጋብቻ ብዙ ጭቅጭቅ የተነሳበት ነው። አብይ አህመድ አሊ እንደምንለው የዲቦራ አብይ አህመድ ነው ያሉት እንግዲህ ቤተሰቦቹ ሲናገሩ እንደዛ ነው የሚሉት። የፓፒ ወይም ሙሴ ወይም ደግሞ አሜን ደግሞ ተስፋዬ ቶሎሳ ይባላል የአባቱ ስም። ተስፋዬ ቶሎሳ ነው የሚሆነው፣ ነገር ግን ፓፒ የአባቱ ስም ትክክል አይደለም። ተስፋዬ ቶሎሳ ማለት የፓፒ አባት ወላጅ የስጋ ወላጅ አባቱ አይደለም። የፓፒ የስጋ ወላጅ አባት አቶ መኮንን ይባላሉ። የአፍሪካ ወርቅ ቤት የነበሩት ሰው ናቸው። ግን እሳቸው ከእናትየው ፍሬገነት ተስፋዬ ወይዘሮ ፍሬገነት ተስፋዬ ከወለደች በኋላ አላምንም፣ አልቀበልም፣ ልጄ አይደለም በማለታቸው ለእናትየው ለእኚህ ተሰጥቷል ማለት ነው። እኚህ አያት ናቸው እኚህ አያት ናቸው። እናትየው ያቺ አምጣት የቅድሟን ቴክኒሽያን እናትየው ወጣቷ ናት። ወጣቷ ናት። እናትዮያቺ ናት። የልጃችን የጠቅላይ ሚኒስትር አብይ አህመድን ልጅ ያገባው እናቱ ወይዘሮ ፍሬገነት ተስፋዬ ማለት ይቺ ናት። ፍሬገነት ተስፋዬ ቶሎሳ ነው የምትባለው ፍሬገነት ተስፋዬ ቶሎሳ ነው የምትባለው። ልጁ ደግሞ ፓፒ ወይም አሜን ወይም ደግሞ ሙሴ ተስፋዬ ቶሎሳ ይባላል ማለት ነው። በእናቱ አባት ስም ነው የሚጠራው። ይሄ የሆነበት ምክንያት ደግሞ እናቱ ወይዘሮ ፍሬገነት ተስፋዬ እናቱ ወይዘሮ ፍሬ ገነት ተስፋዬ ብዙዎቻችሁ ታውቋታላችሁ ቦሌ ና ፒያሳ ወይዘሮ ከባድ ወርቅ አርጋውን ደግሞ ቅድም ያያችኋቸው ናቸው እናትየው አምጣቸው እኚህ ናቸው ወይዘሮ ከባድ ወርቅ አርጋው ይባላሉ የሰሜን ኢትዮጵያ የወረይሉ የታላቁ የኢትዮጵያ ባላባት የአርጋው ወልደ ገብርኤል የአርጋው ወልደ ገብርኤል የልጅ ልጅ ናቸው። ልጅ ናቸው። ልጅ ናቸው። አቶ አርጋው ወልደ ገብርኤል እንግዲህ ብዙ ብዙ ብዙ ሰዎች አሏቸው። ብዙ ልጆች አሏቸው። እዚህ ወደ ሆላንድ አካባቢም ልጅ እንዳላቸው ሰማለው። እንደገና ወደ አሜሪካም አካባቢ ደግሞ ከታማኝ በየነ ጋር አንድ የሚገርም ኢንተርቪው ያደረገ ሰውም እንዳለ ሰማለው። በዚህ በጀርመንም አካባቢ እንዳሉ ሰማለው። ደቡብ አፍሪካ ብዙዎች እንዳሉ ሰማለው። አዲስ አበባም በጣም ብዙዎች አሉ። እኚህ እናታችን እንግዲህ የአቶ ተስፋዬ ባለቤት ናቸው። አቶ አርጋው ወልደ ገብርኤል ይቅርታ። አንድ ጊዜ ብዙዎቻችሁ ረበሸን እያላችሁ ነው። እንዴት እንዴት እ እሺ። ምንድን ነው ፊልተር ነው አንሳው ነው የሚሉኝ? ምን ምን አርጌ ላንሳው፣ እስቲ ንገሩኝ። ምን አይኔ እንግዲህ ጉድ ነው እኮ ዛሬ። አልጠቀምም ተከም እንግዲህ ምን አባቴ ላደርግ። በላይ ላይ እኮ ተሽከረከረብኝ እንዴ ዳገበኩ ከመጣ ነገሩኝ። እንግዲህ ምንም ማድረግ አልችልም። እኔ ምንም ነክቼው ነው የጠፋ ይመስለኛል። እኔ ነክቼው አላውቅም። እንዴ መጥቶ ይዳብሰኛል። እንዴ በአናቴ በግንባሬ በምን ወደ መርሃ ግብራችን እንሄዳለን። እንግዲህ ወደ ወደ ወደ ወደ ሰርጉ የምንሄደው በጣም ትልቅ ቁም ነገር ልነግራችሁ ስለፈለግኩ ነው። በጣም ትልቅ ቁም ነገር ልነግራችሁ ስለፈለግኩ ነው። እንግዲህ ወይዘሮ ከባድ ወርቅ አርጋው የባላባት ልጅ ናቸው። የወረይመኑ ባለሀብት የአቶ አርጋው ወልደ ገብርኤል ልጅ ናቸው። ወንድማቸውም አቶ ነጋ ይባላል። አቶ ነጋ አርጋው ታውቁታላችሁ። በግርማዊ ቀዳማዊ አጼ ኃይለስላሴ ዘመነ መንግስት የኢትዮጵያ የዘውዳዊ ስርዓት የፓርላማ አባል የነበረ ሰው ነው። በወረይመኑ ወረኢሉ እያለ በጥይት ሆዱን ተመቶ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ሄሊኮፍተር እዛው ድረስ ልከው አዲስ አበባ አምጥተው አልዳነም። ሲሞት እንደገና አስከሬን ውጭ ነው ሄደው የተቀበረ ሰው ነው። እንግዲህ ቤተሰባዊ መሰረቱ ይሄንን ይመስላል ማለት ነው። ጠንካራ ናቸው። እንግዲህ ወይዘሮ ከባድ ወርቅ አርጋው በ15 ዓመታቸው አካባቢ እኚህ የምታያቸውን አቶ ተስፋዬ ቶሎሳ የሚባሉ በወቅቱ ኢትዮጵያዊ አሁን ግን ኦሮሞ የሆኑ በወቅቱ ኢትዮጵያዊ ናቸው፣ ሁለቱም አሁን ግን ኦሮሞ የሆኑ አባት አግብተዋል። የእምነታቸው ሁለቱም ኦርቶዶክሳውያን ነበሩ፣ ነገር ግን ይሄ ኦርቶዶክሳዊ እምነታቸውን ይዘው እንዳይቀጥሉ የሚያደርግ ነገር የዛሬ 30 ምናምን ዓመት አካባቢ ገጥሟቸዋል። አቶ ተስፋዬ ኦቦ ተስፋዬ እንግዲህ ያው ትንሽ ፉት ይሉ ነበረ ያረቄዋን ነገር። ከዛ እንግዲህ ወደ ቤት ሲመጡ ከወይዘሮ ከባድ ጋር ትንሽ ይጋጫሉ፣ በወንበር ብረት ወስደው ደብድቧቸው ሽባ ያረጓቸዋል። ግን ከቤት ይወጣሉ። ኢየሱሴ ነው እንደዚህ ያደረገኝ በማለት ወደ መካነ ኢየሱስ ወደዛ አካባቢ ይሄዳሉ። በዛው መጽሐፍ ቅዱስ ይዘው ጴንጤ ሆነው ይቀራሉ። ሚስትም ባላቸውን ሲፈልጉ እዛው ያገኟቸዋል። ያው ይታረቃሉ። ግን የጴንጤን እምነት አልቀበልም ይላሉ። ያው የሰሜን ኢትዮጵያ ሰው ስለሆኑ እየቆየ ሲመጣ ግን ለልጆቻቸው ሲባል ሁለቱም ያው ጴንጤ ይሆናሉ። በኋላ ላይ ወይዘሮ ከባድ ወርቅ አርጋው እስከ ፓስተር ድረስ ይደርሳሉ። ኮሮና እስኪመጣ ድረስና ኮሮና መጥቶ ትንሽ አሟቸው ቤት ሆነው ነበር። አሁን ትንሽ እጃቸውን እግራቸውን ያዘ ያደርጋቸዋል። የፕሮቴስታንት ነብይት ሆነው ቀጥለዋል ማለት ነው። እንግዲህ እነዚህ ሁለት ባልና ሚስቶች የወይዘሮ የልጃቸውን የወይዘሮ ፍሬገነት ተስፋዬን ልጆች አሳድገዋል። ወይዘሮ ፍሬገነት ተስፋዬ ቅድም ያያቸዋት ማለት ነው። ይወልዳሉ። ከዛ ወልደው አምጥተው ለእናትና አባት ይሰጣሉ። ሶስት ወይ አራት ልጆች ይኖራቸዋል። ወይም ሶስት እንደዚህ ሶስቱም ከተለያየ ሰዎች ነው የሚወለዱት ግን መጥተው ለእናትና አባት ይሰጣሉ። አባትና እናት ያሳድጋሉ። ማለት አባትና እናት ደግሞ የራሳቸው ስድስት ልጆች አካባቢ ያሏቸው ፍሬ፣ ሰጥቷቸዋል እግዚአብሔር እንግዲህ። ጎፋ ኪዳ ንብረት አካባቢ የነበራችሁ ሰዎች ታስታውሳላችሁ። ስድስት ልጆችን እግዚአብሔር ሰጥቷቸዋል። ፍሬገነት ተስፋዬ አንደኛው ልጃቸው ናት። ዘላለም ተስፋዬ ሁለተኛው ልጃቸው ነው፣ ደቡብ አፍሪካ ነው የሚኖረው ጌታውን ወይም ቹቹ ተስፋዬ የሚባል ልጅም ነበራቸው። እሱ አሁን አርፏል። ቹቹን የምታውቁት ያው ቹ አርፏል። ኢየሩሳሌም ተስፋዬም እንዲሁ ደቡብ አፍሪካ ነው የምትኖረው። ሚሚ ተስፋዬም እንደዚ፣ ማለት ይቅርታ፣ ደቡብ አፍሪካ ነው ያለችው። ቃልአብ ተስፋዬ የሚባል ደግሞ አላቸው። ተስፋዬ ቶሎሳ፣ እሱ ዱባይ ነው ያለው። እሱ ዱባይ ላይ አቡሌ ይባላል። ታስታውሳላችሁ፣ ታውቁታላችሁ። አቡሌ ችግር ገጥሞታል ትንሽ ገንዘብ መስረቅ አይነት ነገር ተከስቶ ሁለት ነበሩ። እሱ ወዲያውኑ የሰረቀውን ገንዘብ ለእናትና ለቤተሰቦቹ ልኳል ወደ ኢትዮጵያ። ያኛው ደግሞ በእጁ ላይ ነበረ። ስለዚህ መልሱ ሲባል ያኛው መለሰ። እንግዲህ ታስሯል። አሁን ለሰርጉ ለቀውት አብይ አህመድ የዱባዩን መንግስት ከጠየቀ እንግዲህ ወይ ካሳ ከፍሎ ሊለቁት ይችላሉ። ግን ለለቅሶም አልመጣም። እዛው ዱባይ ነው ያለው። የፕሮቴስታንታዊ መሳሳቡ እንግዲህ እዚህ ደርሷል። ስለዚህ ትንሽ ችግር ተፈጥሮ ነበር። አሁን አብይ አህመድ ፖለቲካዊ መሰረቴን ያሳጣኛል። ልጁ የሚያገባው የሰሜን ኢትዮጵያ ሰዎችን ነው። እኔ ያገባሁት አማራ ነው። እኔ አማራ ማንነት አለኝ። ስለዚህ የምታገለው ለኦሮሞ ነው። የማታግለው ኦሮሞን ነው። የስልጣኔ መሰረት ኦሮሞ ነው። ስለዚህ አሁን ደግሞ ይሄ ልጅ አገባ የሚባለው እንደዚህ ከሆነ እንዴት ይሆናል ብሎ ነበረ። አይ ተስፋዬ ቶሎሳ እኮ ነው የሚለው፣ ቶሎሳ የሚለውን ሰው አይቶ የኦሮሞ እንዳገባች ልጅህ ይቆጠራል የሚል ክርክር ተነስቶ ነበር። ነገር ግን ጋሽ ተስፋዬ ቶሎሳ፣ ኦቦ ተስፋዬ ቶሎሳ አልወለዱትም፣ ፓፒን አልወለዱትም ማለት ነው። ፓፒ የሰሜን ኢትዮጵያ ሰው የአፍሪካ ወርቅ ቤት እንትን ነው። ፍሬቅነት የምትወልደው ከዛ ነው። ስለዚህ ዞሮ ዞሮ የአብይ ልጆች ያገቡት በደም ቆጠራ ከሄድን አማራ ነው ማለት ነው። ያገቡት ያው በእናት በአባት በኩል በእናት አባት በኩል ኦሮሞ አለ። በዚህኛው በኩል ግን ወደ 75 ፐርሰንቱ አማራ ነው ማለት ነው። በዚህ በኦሮሞ ፖለቲካ ውስጥ ደግሞ ኦፌኮን አይታችኋል። ይሉ የነበረው የኦሮሞ ሰዎች የአማራን ሰዎች ፍቱና አግቡን፣ ነፍጠኛ ለምን ታገባላችሁ? አማራን ለምን ታገባ? የኦሮሞ ሴት ያለ ወንድ ቀርታለች፣ ከኛ ይልቅ የምታገቡት የአማራን ወንድ፣ የአማራን ሴት ነው ብለው በጣም እንግዲህ የነበረው ሰልፍ ታስታውሳላችሁ። ኦፌኮ የነ ዶክተር መራራ ጉዲና ዶክተር መራራ አላገቡም። ይሄን ፈርተው ነው መሰለኝ አማራ አፍቅረው ካገቡ ኦሮሞ እንዳይቆጣቸው መሰለኝ እስካሁን ዶክተር መራራ እንዳላገቡ ነው የምሰማው። አብዛኛዎቹ ግን የሚያገቡት ኦሮሞ ፖለቲከኞች ወይ ጉራጌ ነው ወይ ኦሮሞ ነው ወይ አማራ ነው የሚያገቡት፣ አቅፈው የሚተኙት አማራ ነው ማለት ነው። የዘር ፖለቲካው እዚህ ድረስ የገማ ቢሆንም ዶክተር አብይ አህመድ አሁንም ጠቅላይ ሚኒስትሩ ለልጁ የዳረው ከሰሜን ኢትዮጵያ ከሚገኙ ቤተሰቦች የተገኘ ልጅ ነው የዳረው ማለት ነው። እና ፓፒ ተስፋዬ ቶሎሳ ማለት የኦሮሞ ማንነት ብቻ ያለው ሳይሆን ድብልቅልቅ ያለው እንግዲህ፣ የፓፒ ቤተሰቦች በእውነት ቀን ወጥቶላቸዋል። ፓስተር ከባዷ ከጎፋ ገብርኤል አስወጥቶ አብይ አህመድ ለፕሮቶኮል አይመቸንም፣ የነገስታት ልጅ የመንግስት ልጅ ሆናችሁ እዚህ መቀመጥ የለባችሁም ተብለው ጎፋ ገብርኤል ጋር ጎፋ ገብርኤል ጋር ቪላ ተገዝቶላቸው እዛ ገብተዋል እና የሮያል ፋሚሊ ተቀላቅለዋል ማለት ነው። ጥሩነቱ ደግሞ የአቶ ተስፋዬ መኖር እሳቸው ሪል ኦሮሞ ስለሆኑ የሸዋ ኦሮሞ ስለሆኑ ብዙም ችግር የሚገጥማቸው አይሆንም። በዛሬው ሰርግ ላይ የተጠሩ ቤተሰቦች ወደ 30 ምናምን የሀገር ባህል ልብሱ ላይ ያሰፉ ነበሩ፣ ግን ብዙዎቹ ፈርተው ቀርተዋል። ፈርተው ቀርተዋል። ምክንያቱም ደግሞ ኢትዮጵያ ባለችበት በዚህ ሁኔታ ላይ እኛ ከበሰበሰ ሊወድቅ ከደረሰ ስርዓት ጋር መታየታችን አደጋ ይፈጥርብናል በማለት ብዙዎቹ አንችልም ብለው እንደቀሩ ሰምቻለሁ። የተወሰኑት ግን ሄደዋል። ልጃቸው ከደቡብ አፍሪካ መጥቷል። ሌሎቹም ከዛ ከዛ መጥተዋል፣ ገብተዋል። እንግዲህ በኮድ ነው የሚገባው። ካሜራ ተከልክሏል፣ ስልክ ተከልክሏል። ፎቶግራፍ እንዳይነሳ ማለት ነው። ከቸርች አገልግሎቱ በኋላ ወደ ቤተ መንግስት ነው። ቤተ መንግስት አሁን ቸበርቻቻ ላይ ናቸው። ዝማሬ፣ ቡፌ፣ ፍሪዳው ተጥሎ፣ ቃሪቦ የሚጠጣ ካለም ደግሞ ውስኪም ጠጅ ይኖራል። ጴንቴዎቹ ግን ያው ስለማይጠጡ ለምን እንደሆነ አላውቅም። እዚህ ጀርመን ያሉት ፓስተሮቹም ምኖቹም ይጠጣሉ። ጀርመን የቢራ ሀገር ነው። ምሳ ሲበሉ ቢራ እየተጣጠ የእኛ ሀገር ጴንቴዎች አይጠጡም። የሚጠጣም ሰው በድንጋይን ፈንክት ነው የሚሉት ግን ይጠጣሉ የጀርመን የጴንጤ ሀገር ናት። ፕሮቴስታንትነት የተመሰረተበት ሀገር ነው። ኢትዮጵያ ያለው ጴንጤ ደግሞ